ታዛ ነው እየሰማችሁ ያላችሁ ብዙ አወዛጋቢና እንዲሁም ደግሞ አስተያየት ከመስጠት ከትችት የማያባራው የሜካፕ አድርጋለች አላደረገችም የሚለው ጉዳይ እየተመለከተ አንድ መረጃ ነው ያየሁት። በተለይ ደግሞ ታዋቂ ሰዎች ራሳቸውን ለህዝብ እየተጋለጡ ከሆኑ በጣም መነጋገሪያ ይሆናሉ። ሌላው ለህዝብ ተጋላጭ እንድትሆኝ የሚያደርግሽ ሰርግ ነው አይደል? ሰርግ ላይ ሙሽሪት ሜካፕ እንድታደርግ ይጠበቃል። በጣም መጉላት አለባት። አዎ መታየት አለባት። ከሁሉም ሰው ውበቷ ጎልቶ መታየት አለበት የሚለው ነው እንድትጨነቅበት የሚያደርገው። ስለዚህ ማድረጓን ብዙ ሰው ይጠብቀዋል፣ አለማድረጓን የሚያስገርመው። ካላደረገች እንደ ምን ነው ያደረጉ ደግሞ ሰዎች ይመጣሉ ሰርግ ላይ በደንብ ስለዚህ ልትነጻጸር ነው ከሚዜዎቿ ጋር ከታዳሚው ጋር ተነጻጽራ ምንነው ነው ፈዘዘች ልትባሉ ትችላለች። እናግን እና ግን በሌላ በኩል ደግሞ የሜካፑ አሰራር ላይ አስተያየት ይሰጣል። ነጣች እኮ አንገትና ፊት ሌላ ላይ ነገር ይባላል። ጨነቃት እኮ የአይኗ ሽፋሽፍት ይባላል። ብዙ አስተያየቶች አሉበት። ፓሜላ አንደርሰን ቅድም እንደጠቀስ ነው የካናዳ አሜሪካዊ ተዋናይት ሞዴል ናት። የሚዲያ ፐርሶናሊቲ ናት። እሷ እንግዲህ ምን ብላ መታለች? ያለምንም መዋቢያ ወይም ሜካፕ ራስን ማንነትን መፈለግ አለብኝ የሚለውን ሐሳብ ይዛ መጣች። ያንንም አድርጋ አሳየች። ይህን ስታደርግ ግን ሰው ጋር በጣም ብዙ ምላሽ መጣ። በጣም ሰፊ ምላሾች፣ አስተያየቶች ናቸው የመጡት። የህዝቡ ምላሽ ሜካፕ ራስን ውበትን ለማሻሻል እና እውነተኛ ማንነትን እንደ ጭምብል ለመደበቅ ብሎ በሁለት የተከፈለ ሆነ ማለት ነው። አንድ ውበትሽን በደንብ ታጉይበታለሽ፣ በሌላ በኩል ግን በቃ ያሉብሽን ችግሮች ደብቀሽ ሌላ ሰው መስለሽ ለመታየት የምታደርጊው ጥረት ነው ብለው ደግሞ የሚተቹት አሉ። ከሜካፕ ምርጫ ጋር የተገናኙ አሉታዊ አስተያየቶችን ግን እንዴት እናስቁም የሚል ደግሞ ዘመቻ የጀመሩ አሉ። አንድ ሰው ንጹህ ፊትም ኖሮ ሜካፕም አደረገ ከትችት የማይድን ከሆነ ይህንን አሉታዊ አስተያየታችንን እንዴት እናቆም በሚል ይህን ዘመቻ የሚያስነሱ አሉ ፓሜላ አንደርሰን የመጀመሪያ የጎልደን ግሎብ እጩነትን በምርጥ ተዋናይትነት ያገኘች ናት በትወና ብቻ አይደለም እንግዲህ አሁን እውቅናን ያገኘችው ይሄ ያለምንም ሜካፕ ለመታየት የወሰነች ውሳኔና ምርጫዋ መነጋገሪያ አድርጓታል አሁን ሃምሳ ሰባት ዓመቷ ነው እንደምታያት አሁን ፎቶግራፏ ላይ ምንም ይሄን ነገር የጎላ ያደረገችው ሜካፕ። አዎ በበርካታ ሁነቶች ላይ ያለምንም ምንም ሜካፕ ታይታለች፣ የቀይ ምንጣፍ ስነ ስርአትን ጨምሮ ማለት ነው። ያለ ሜካፕ ለመጀመሪያ ጊዜ ታያየችው በፓሪስ ፋሽን ዊክ ነው በ2023 መጀመሪያ ላይ ሆም ብላ፣ እንደ ኤክስፐሪመንት እንደ ሙከራ ነው የተጠቀምኩበት ትላለች። አዎ ከዛ ግን ራስን ራሴን በአዲስ መልክ ሪዲስከቨር ለማድረግ ነው ራሴን ለማግኘት ያደረግኩት ጥረት ነው ትላለች። ህይወቴን ሙሉ ገጸ ባህሪያትን ስጫወት ኖር ያለሁ በግል ህይወቴ ሳይሆን በፊልም ውስጥ የሆንኳቸው በርካታ ገጸ ባህሪያቶች አሉ። አሁን ራሴን መሆን እፈልጋለሁ። የኔነቴ ደግሞ ከሜካፕ ነጻ እንዲሆን እፈልጋለሁ ነው የእሷ አቋም። ሜካፕ ተሰርታ ፊልም ላይ ያያቸዋት አንደርሰን ግን በራሷ ውብና ቆንጆ ሳቢ ሴት ናት። አስደሳሽ ሴት ናት ብላ ገልጻለች። እዛ ላይ ያሉትም ገጸ ባህሪያቶች አለማድረጋቸው ሜካፕ ማድረጋቸው እንደ ድክመት እንደ ጉድለት መታየት የለበትም። እኔ ያንን ወክዬ የተጫወትኳት ገጸ ባህሪ ካለች ነው። አሁን ግን ደግሞ እኔ በራሴ ስመጣ የራሴን ማንነት ይዤ ስመጣ ደግሞ ከገጸ ባህሪ ውጪ ሆኜ ስታዩኝ ያለ ሜካፕ ነው መጣው የሚለው ነገር እኔ ራሴን የገለጽኩበት መንገድ ነው ብላ አስተዋውቃለች ነገር ግን በርካታ ሴቶች በተቃራኒው ናቸው ነው ያለ ሜካፕ ራሳቸውን መሆን አይችሉም ለምሳሌ የጉድ ሀውስ ኪፒንግ ደራሲ አኔክ ሶመርቬል ምን ብላለች አንደርሰን ያደረገችውን ነገር እሷን ተመልክቼ የእሷን ንጹህ ፊት ለመድገም ሞከርኩ ነው እንደሷ ግን ራሴ መሆን አቃተኝ ያለ ሜካፕ ምቾት አጣው የሚለውን አስተያየት ሰጥታለች። ስለዚህ ምንም ኮንፈርታብል አልነበርኩም፣ ምቾት አልነበረኝም። የስነ ልቦና ጥናቶችም ምን ይላሉ? በስራ ቦታ ይሄ መዋቢያ ሜካፕ ማድረግን ለራስ ያለው ዋጋን ከፍ ከማድረግና ተወዳዳሪነትን ከመጨመር ጋር ተገናኝቷል። ስለዚህ እንደ ኮምፒቲሽንም ጭምር ሆኗል፣ እንደ መወዳደሪያም ሆኗል። በደንብ ራሷን የጠበቀች ሴት ልትባል ትችላለች፣ ሜካፕ ያደረገች ሴት። እንዲሁ የመጣሽ ሴት ደግሞ ትነጻጸርና የፈዘዝ ያለች ናት ሊባል ይችላል። በተለይ ደግሞ እይታን የሚፈልጉ አይነት ስራዎች ከሆኑ አይኖች ወዴት ነው የሚሄዱት? ተወደደም ተጠላም የሚለው እንድታይ ያደርጋል ማለት ነው። በራስ መተማመን በደንብ ከፍ አድርጎ ተገኝቷል ነው። ሴቶች ላይ አድርገው ሲታዩ በደንብ ኮንፊደንስ፣ በራስ መተማመን ተሰምታቸዋል። በሌላ በኩል አንድ የካንሰር በጎ አድራጊ ተቋም ምን ይላል? ሉክ ጉድ ፊል ቤተር የሚል ዘመቻ ነበረው ያው ጥሩ ገጽታ ሲኖረን ጥሩ ስሜት ይሰማናል፣ የሚል አይነት ዘመቻ ነው። ዩ ዩዝ ሜካፕ ቱ ፌስ ዘዴ ዊ ዩዝ ሜካፕ ቱ ፌስ ካንሰር የሚል እንደ አንድ አባባልም ይዘው መጥተዋል። እናንተ ሜካፕን ቀናችሁን ለማሳመር ትጠቀሙበታላችሁ፣ እኛ ደግሞ ካንሰርን ለመጋፈጥ እንጠቀምበታለን ነው። እዚህ ጋር ሜካፕ እንደ መዋቢያ ሳይሆን የተጠቀሙበት አገልግሎቱን እንደ ቴራፒ ነው የወሰዱት። እንደ ሕክምና ነው። ጥሩ ስሜት እንዲሰማ የሚያደርግ ከሆነ እዛ ጋ ያለውን ክብካቤና ሕክምና ጥሩ ስሜት እንዲሰጥ የሚያደርግ ለመሆኑ ለማዛመድ ነው። አዎ፣ በጣም በከባድ ህመም ውስጥ እንኳን ቢሆኑ ሴቶች ራሳቸውን ማስዋባቸውን፣ ሜካፕ ማድረጋቸውን ራሳቸውን እንደ መጠበቅ፣ ውበታቸውን እንደ ማጉላት አድርገው ስላሰቡት ጥሩ ስሜት እንዲሰማቸው አድርጓል ነው እና በእንደዚህ አይነት ህመም ውስጥ ያሉ ሴቶች እንዲጠቀሙበት አድርገው በራስ መተማመናቸው ከፍ እንዲል አድርጓል የሚለውን ተመልክተዋል። የተዋናይቷ አንደርሰን ምክንያት ምንም ይሁን ምን እንግዲህ ሜካፕ በተመለከተ ስላለው መላሽ ንጹህ ፊቷን ማንም ሰው ልብ ብሎ እንዳላየው ወይም ይሄን ያክል ኖቲስ የሚደረግ እንዳልሆነ ይሰማኛል፣ ትላለች እሷ። ማንም ኖቲስ እኮ ሊያደርገው የሚችለው አይደለም፣ እናንተ ተነጋገራችሁበት እንጂ ነው አባባሏ። ግን ይሄ ስህተት ነው ብሏል እዚህ ላይ መረጃው። እያንዳንዱ ሰው ያስተውላል፣ ሁሉም ሰው አስተያየት ይሰጣል። ደፋር ነጻ የሆነች ቆንጆ ሴት እንደሆነች። በሌላ በኩል ደግሞ ትንሽ ሜካፕ ብታደርግ ታምር ነበረ የሚልም አይጠፋም። አንዳንዶች ንጹሕ ፊቷ ሊወዱት ይችላሉ። ሌሎች ደግሞ ይህ ጉዳይ ሆኖ መነጋገሪያ መሆን የለበትም ሰዎችን እንደ ምርጫቸው መቀበል አለብን ብለው የሚናገሩም አሉ። ነው ግን አስተያየቶቹ ላይ ነው ችግሩ። አንድ ሴት ሜካፕ አረገችም አላረገችም ለምን መጥፎ አስተያየቶችን እንሰጣለን? ለምን ተቺዎች እንሆናለን? ነው ያለ ሜካፕ ያለ ንጹሕ ፊት ምን ነው ፈዘዘች። በሜካፕ የተዋበ ፊት ደግሞ ሜካፕ ያደረገች ሴት ዱቄት በዛ፣ ወይም ደግሞ ሜካፕ ስላደረገች ነው እንጂ ኮፊቷን ብትታጠበው አሁን ይሄ ቢጠራርግ ያው ከሊት እንደምትመስለው ይባላል። በሁለቱም በኩል ለምን መጥፎ አስተያየቶች እንሰጣለን? ነው ንጹህ፣ ተፈጥሯዊ፣ የተዋበ አንጸባራቂ፣ በስሶ የተሰራ ፊት፣ ጥርት ያለ ቆዳ አማራጩ ማብቂያ የለውም። ነው የምንሰጣቸው አስተያየቶች ውስጥ ቢፌ ነው። አዎ ፊታችን ላይ ባደረግነው ነገር፣ ባላደረግነው ነገር ከመተቸት ወይም ደግሞ ሰዎች ከመተቸት መቆጠብ አለባቸው። ምን አርጋለች አላረገችም ከሚለው ማለት ነው ሜካፕ አረገች አላረገች፣ ሳይሆን ምን ተናገረች የሚለው ላይ እናተኩር ብለዋል። የኤቭሪዴይ ሉኪዝም ካምፔንም ሰውነት ወይም ደግሞ በአካል በገጽታ ለማሸማቀቅ የሚሞከሩ ድርጊቶችን የሚያወግዝ ነው። እንደዚህ አይነት ታሪኮችንም ሰዎች እየተከታተሉ አሁን ከገጽታሽ ጋራ ከቆዳሽ ጋራ ከሜካፕሽ ጋራ፣ ከጸጉርሽ ጋር ከቆዳ ቀለምሽ ጋር የሚሰጧቸው አስተያየቶች አሉ ትችቶች አሉ። ስለዚህ እነዚህ ነገሮችን እናስቆም የሚል ዘመቻ ይዞ የመጣ ነው። ይሄ እንግዲህ ሜካፕ ያደረግም ያላረግም ፊትን የሚለውን ያካትታል ማለት ነው። ፊታችንን ተቀባንም አልተቀባንም ሁላችንም ጥሩ ስሜት እንዲሰማን መሆን አለብን ነው። የተቀባውም፣ ያልተቀባውም ቃስቲ ጥሩ ስሜት ይሰማው። ተቀብቶም ከሆነ ምቾት ተሰምቶት ከሆነ ደስ ይበለው ያ ሰው። አናሸማቀው ወይም ተጨማሪ አስተያየቶችን አንስጥ። ያልተቀባውም ፊት ከሆነ ምርጫው ነው ምርጫው ነው፣ እንቀበለው ነው። አንደርሰንም ሆነች ሌሎች ዝነኞች ስለ መልካቸው ወይም ደግሞ ሜካፕ ባረግ ወይም ባላረግ በሚለው ጉዳይ ላይ ማውራታችንን ማቆም አለብን። ታዋቂ ሰዎችም ሆኑ የምናያቸው ሰዎች ላይ ሜካፕ አድርጋለች አላደረገችም የሚለው መነጋገሪያ ባናደርገው ነው። የኤቭሪዴይ ሉኪዝም የሚለው ፕሮጀክትም እዛ ላይ የሚወጡ ታሪኮችን ለምሳሌ ከ ከውበት ከገጽታ ጋር ተያይዞ የሚወጡ አሉታዊ አስተያየቶች ላይ ትኩረት አድርጎ ይህን ነገር ማስቆም የሚል ዘመቻ አለው። ሜካፕ ካረጋችሁ ፌክ ናችሁ በቃ ትክክለኛ ነገር ነው ውበታችሁን እያሳያችሁ አይደለም፣ የተጭበረበረ ማንነት ይዛችሁ የመጣችሁት ነው። ልክ እንደ አንደርሰን ደግሞ ራሳችሁን እንደዚህ እየደበቃችሁ ነው፣ እያታለላችሁ ነው። እኔ ፌክ ማንነት አልፈልግም ራሴን ሆኜ ነው መምጣት የምፈልገው ብለው ደግሞ የሚመጡ ሰዎች ሊኖሩ ይችላሉ። ካላረጋችሁ ደግሞ ሰነፍናችሁ ምንም ጥረት የማታደርጉ የራሳችሁ ምርጥ ነገር ለማሳየት የማትሞክሩ ወይም ሌሎች ያደረጉትን ሰዎች ጋራ ተነጻጽረው እነዚህም እንደ ደካማ ራሳቸውን እንደማይጠብቁ ሴቶች መቆጠር የለባቸውም ነው። ልክ የሆነ ለምሳሌ ቆንጆ ልብስ ለብሰሽ ወይም ደግሞ ይሄ ለቦታው የሚመጥን አይነት አለባበስ ይባላል አይደለም፣ በምትሄጅበት ቦታ ላይ ያ በጣም ያስደንቅሻል። ስለዚህ ሜካፕም እንደዛ እየሆነ ነው ማለት ነው። ሳታደርጊ መገኘት ወይም መታየት አንቺ ለዛ ስራ ለዛ ቦታ ለዛ ሁነት የሚመጥን ነገር ይዘሽ አልመጣሽም ተብሎ ሰዎችን ዝቅ ማድረጊያ መሆን የለበትም ነው። በእርግጥ ጸጉራችንን አንጨባረን ወይም የሆነ ነገር ፊታችንን ሳንታጠብ አይደለ፣ አንዳንድ ንጽህናችን የምንጠብቅባቸው ነገሮች አስፈላጊ ናቸው። እንደዛ ጋር የሚነጻጸር ሳይሆን ግን በቃ በጣም መለኪያና መወዳደሪያ ለምን እናደርገዋለን ነው። ሜካፕ ስለማድረግ ስናወራ ሁላችንም እንግዲህ ያው ክርክሮች አሉ። ሜካፕ ማድረግ መዋብ፣ ራስን በተሻለ እይታ ማቅረብ። ከዛ ውጭ ደግሞ ሜካፕ አለማድረግ ቅድም እንደጠቀስነው ነው፣ ስንፍና፣ ራስን ለመጠበቅ አለመፈለግ፣ መፍዘዝ እን እንዲህ አይነት አስተያየቶች የሚሰጡበት ነው። ስለዚህ ሜካፕ ማድረግም አለማድረግም ለራስ ያለ ዋጋ ማሳነስ ተደርጎ የሚታይበት አስተያየት ሆኗል፣ ማለት ነው። ለራሳችን ያለንን ዋጋ ያሳነስንበት ነው። በሁለቱም በኩል ካየ ነው፣ ያደረጉትም የሚተቻሉ ያላደረጉትም የሚተቻሉ። ስለዚህ ምን አለ ትንሽ ሊፕስቲክ እንኳን ብታደርጊ ወይም ምን አለ የሆነ ነገር ብትቀቢ የሚሉ አስተያየቶች አሉብን። ስለዚህ እነዚህን አስተያየቶች አቁመን ሰዎች ራሳቸውን በፈለጉት መንገድ እንዲገልጹ እድል እንስጣቸው ከትችት ነጻ እናድርገው ነው። ያደረጉትም ሰዎች ልክ ነኝ ብለው ካመኑበት ምቾት ከተሰማቸው ያን ያክል መነጋገሪያ ባናደርግ ወይም ደግሞ አሉታ አስተያየቶችን ባንሰጥ ያላደረጉትንም ሰዎች ባላቸው ነገር ብንቀበል የሚለውን አስተያየት ሰጥተዋል እና ይሄ የኤቭሪዴ ሉኪዝም በሚለው ላይ የተሰበሰቡ ከሜካፕ ማድረግና ለማድረግ ጋር ሰዎች የሰጧቸውን አስተያየቶች ምን ብለዋል? ሜካፕ ያላደረግኩ ቀን በቃ አድናቆት አይሰጠኝም ወይም ሰዎች አያኝም አያደንቁኝም ብሎ አስተያየት የሰጡ ሰዎች አሉ። ስለዚህ ባደረግሽ ቀን በጣም አብሮብሻል ይባላል እኮ አይደለ? ዋው ይባላል። ስለዚህ ካላደረግሽ ምቾት ታጫለሽ። ሳደርግ ነው ማለት ነው ማምረው የሚለውን ነገር ትይዣለሽ። አንዷ ደግሞ እኔ መምህር ሆኜ ነው የምሰራው ትንሽዬ በቃ በመጠኑ በስሱ ሜካፕ ያረኩ ቀን ለልጆቹ ጥሩ ምሳሌ አትሆኝም፣ ጥረት አላደረግሽም፣ በቃ ቆንጆ ሆነሽ ለመታየት ሙከራ አላደረግሽም የሚል አስተያየት ይሰጠኛል አለች። ደግሞ በዛ ካደረኩት ሜካፑን ጥሩ ምሳሌ እየሆንሽ አይደለም፣ ለሴት ልጆች በጣም ከሚገባው በላይ በራስሽ እንደማትተማመኝ ማለት ባለሽ ውበት ኮንፈርታብል እንዳልሆንሽ ነው የምታሳዩ፣ የሚል አስተያየት ሰጠኛል። መምህራን አካባቢ የሆኑ ኮዶች አሉ። በእርግጥ እንግዲህ እኛም ሀገር ተተግብሮ የምናያቸው ነገሮች አሉ። የትኞቹ ናቸው ታዲያ? የሜካፕ ፕሮቶኮሎች የሚለው ሊያነጋግረን ነው ማለት ነው። ስሴቱ ነው ደማቄቱ ነው አሁን ያከራክራል። ሙያተኞች ይናደዱበታል። ፍስስ አርገህ እንደው ለስለስ አርገ ሲባሉ ለስለስ ምንድን ነው? ዝም ብሎ የሚያግባባን ነገር አለ አይደል ስናየው አይን ላይ ያልጎላ መልክሽን የመሰለ ነገር ሌሎች ሰዎችን ዝም ብሎ የበዛ አትኩሮት እንዲስብ ማያደርግ ይላሉ ሰዎች። ግን ሙያተኞቹ እንዴት ነው የሚረዱት? ሰሪዎቹ፣ ሜካፕ ሰሪዎቹ። አዎ እሱም አንድ ነገር ነው። አሁን ግን ሰው ሁሉ ራሱን ለማስዋብ ሙከራ እያደረገ ነው፣ እየተማረ ነው። ሌላ ምን አይነት አስቴቶች አሉ? ሴት ልጆች በቃ ሜካፕ ሳያደርጉ ራሳቸውን ሆኖ ባያቸው በቃ ንጹሕ ውበታቸውን ቢያ ይመርጣለሁ። እንደው በቃ ያለ ሜካፕ የምታምር ሴት ቆንጆ ሴት ማግኘት ከባድ ሆነ ብለው ደግሞ አስተያየት የሚሰጡ አሉ ነው። ስለዚህ ይሄም አንዱ ከባድ አስተያየት ነው። በቃ ያለ ሜካፕ ውብ የሆነውን ተፈጥሯን የምታሳየን ይባላል። ይሄ ደግሞ ሜካፕ ማድረግ አለብኝ የሚለውን አስገዳጅ እንዲሆን ያደርገዋል። እንዴት አይነት አስተያየቶችም አሉብን። ነው ው ዛሬ በጣም የደከመሽ መስለሻል፣ ምንድን ነው የሆነ ነገር አልቀሰሻል? እንዲህ ይባላል። ሜካፕ ያላረጋችሁ ቀን ብለዋል። እዚህ አስተያየት ያጋሩት የሆነ ነገርማ አለ ዛሬ የሆን ሹ ይባላል። ለምሳሌ ብዙ ጊዜ ኩል ማድረግ ከለመድሽ ና የሆነ ቀን ካቆም ሹ ያለቀሰ ፊት ነው የሚመስለው። ደግሞ እይታ ልምድ ነው በነገራችን ላይ። በቃ ለዛ እኮ ነው። አሁን ብዙ ሜካፕ አርጋ ማታቅ ሴት ትንሽ ነካ ስትደረግ ዋው! ምንለው እኮ ለዛ ነው የጎላ ነገር አለ። ሌላ ደግሞ እናት ናት ማሚ፣ ትንሽ ሜካፕ ማድረግ ትችላለሽ። ትምህርት ቤት ነው የልትወስጅኝ ስትመጪ እያሾፉብኝ ነው ጓደኞች እናትሽ ፋሽን ተከታይ አይደለችም ወይም ደግሞ ይሄ ውበቷን የምጠብቅ አይነት ሴት አይደለችም ይሉኛለሁ። ይሄ ብዙ እናቶች እኛም ሀገር ላይ የሚሰጡት አስተያየት ነው። ካለባበሳቸው ጋር አይደለ። ይሄ ራስን ከማስዋብ ጋር ተያይዞ ልጆች አስተያየት መስጠት ጀምሯል። የእሷ እናት የእሱ እናት የሚሉ አስተያየቶች እየመጡ ነው። ለብሰሽ ነው ምን አርገሽ ነው ሄድሽ እሱ የተገኙበት ቦታ ላይ የሚለው ይህንን እያዩት ነው እና ልክ አድርገው የመጡ ቀን ልጆቹ ገጽታቸው ይቀየራል፣ ደስ ይላቸዋል። ሆ ዛሬ ዘንጠሻል፣ አምረሻ፣ ቆንጆ ሆንሻል፣ ጸጉርሽን ተሰርተሽ ነው ይላሉ። እንዴት ነው ወንዶች አይሉም? ትጂ እንዴ? የሚገርመው ነገር ምንድን ነው ትምህርት ቤት ውስጥ ወንድ ልጆች ስላሉች ማለት ነው። አዎ ትምህርት ቤት ውስጥ እናወራለን። የከሌ እናት ወጣት ናት፣ የከሌ እናት ወፍራም ናት፣ የከሌ ይባላል። በደንብ ይባላል። ከአንድም ሁለት ጊዜ ሰምቻለሁ። የምር ሲያወራ ሰምቻለሁ። እንግዲህ ቁጭ ብለው ያወሩት ነገር አለ ማለት ነው። ወይም ደግሞ ሄደሽ በሆነ መንገድ ስትታይ መጀመሪያ ፈርስት እንትናቸው ኢምፕሬሽናቸው ምንድን ነበር? ህፃን ስለሆኑ አይዋሹ። አዎ፣ ስለዚህ እዚህ ደረጃ ላይ ልጆች ላይ እንኳን አስተያየት እስከ ማሰጠት የደረሰ ጉዳይ ነው እና በተለያየ መንገድ ሴት ልጅ ሜካፕ አረገች አላረገች የሚለው ስታደርግም ሳታደርግም አሉታዊ አስተያየቶች አሁንም አሉ፣ ትችቶች አሉ። ስለዚህ ምን እናደርግ ነው ዝም ማለት አንችልም፣ ሁሉም ነገር ላይ በእኛ አገር ሁኔታ ግን እንደ አንድ ተቃራኒም ለመሆን የምንሞክርበት ነገር አለ። የተባለው መብት ነው። ማድረግም አለማድረግም ሴቷ ታውቀዋለች፣ ለምን እንዳደረገች፣ ምቾቷንም ምን እንዳስገኘላትም ጭምር። የሚገርመው ነገር አሁን የሆኑ ሴቶችን ለይቶ በት በጣም የተለየ ማሞካሸት አለ። እንደዛ አላጋጠመ ሜካፕ ባለማድረግ የተለመዱ ሴቶች ሆኑና በጣም አፕሪት አድርገዋቸው አንድ ነገር አደንቃለሁ። ስራቸው ላይ ትኩረት አድርገው ስራቸውን ምር ይደረጋሉ፣ ተወደደም ተጠላም ሌላ ሳያደርጉ። እነሱ ለምሳሌ ሜካፕ ሳያደርጉ አጠገባቸው በደንብ ሜካፕ ተሰርታ የተቀመጠች ሴት ካለች እይታችን እንዴት ነው? ምን ምን አወራ የትኛዋ ናት በ ልትስበን የምትችለው? ከዛ ደግሞ መነጋገሪያ የምናደርገው የትኛውን ነው? ማረግና አለማረጋቸው የሚለው ላይ እንወሰዳለን። ይሄ ችግር አለ ብዙዎቻችን ላይ፣ አረገችም አላረገችም በሚለው ባታረግ እኮ ለነገሩ፣ እስቲ ያለ ሜካፕ እስቲ ትታይ እንደሷም የሚል አስተያየት አለ፣ ሜካፕ ያረገችውን። ስለዚህ ኮምፔር የተባለው በስራ ቦታ ላይ ያለሽን አንቺ በራስ መተማመንና የአንቺ የስራ ብቃት ከሜካፕሽ ካደረግሹ ከሜካፕ ጋር እንደ መወዳደሪያ እንደ መፎካከሪያ ተደርጎ እየተወሰደ ነው። ጸጉርሽ ነው እስቲ ልዳብሳ እስቲ እሱ ከለርሽ ነው። የእውነት ምንም አልተቀባሽም፣ ውሃ ላርግበት የሚሉ ጌሞች እኮ ተጀምረዋል። አሁን ከዛ ከስር ስትመለከቺ አፕሼት የሚያደርጉ ሰዎች አሉ። ተፈጥሮን ወደው ነው ሙሉ ለሙሉ ብዬ ለማለት ይጨንቀኛል፣ ምክንያቱም በሌሎች መንገዶች ደግሞ አፕሼት የሚደረጉ ሌሎች ነገሮች ስላሉ የተባለው ግን ከስራ ጋር ወይም ደግሞ ምን ሰራች የሚለው ጥያቄ ለመመለስ የሚደረጉ ጥረቶች ላይ ከተገኘሽ በደንብ አፕሪሼት ያደርጋል ሰው። አንዳንድ ቦታዎች ላይ ምን አይቻለሁ፣ ለምሳሌ የሁሉም ነገር እንከን አልባ ሰዎች እስከ ማለት የምንደርስባቸው ውጫዊ ገጽታዎች የተላበሱ ሰዎች ያለ ቦታ ሊገኙ ይችላሉ። ውጫዊ ነው ያልኩት እንከን የለሽ ጸጉር ሊሆን ይችላል፣ አይን ሊሆን ይችላል፣ ከንፈር ሊሆን ይችላል፣ ጌጣጌጥ ሊሆን ይችላል፣ ጥፍር፣ በቃ የአልባሳት ቀለማ ቀለም ወይም ደግሞ ልክክ ያለ ሰውነቷ ላይ ሊሆን ይችላል፣ ሼፖ ሊሆን ይችላል፣ እና ይሄ አክሰሰሪዎቹ ሊሆኑ ይችላሉ። ከዛ በሆነ አጋጣሚ የሆነ ነገር እንድታወራ ሊሆን ይችላል፣ ስራዋን በተመለከተ ሊሆን ይችላል፣ ወይም የሆነ ዴሊቨሪ ላይ ሊሆን ይችላል። ከዛ ወዲያው ይባላል እኮ። አይተናል ወይም እኔ ባጋጠሙኝ መንገዶች ማለት ነው። ያ ማለት አንዲት ሴት በዛ ደረጃ እንደዛ ጥንቀቅ ስላለች ሌላውም ነገር ላይ ፐርፌክት ትሆን ማለት አይደለም። ያስደስተትን አውቃለች እሷ። የሆኑ ፕሮግራሞች ላይ ደግሞ ስትጂ እንዴ፣ እንኳን አይደለም እዚህ ፕሮግራም ላይ መተን ሰፈር ውስጥም እኮ እነኚህ ነገሮች መኖር አለባቸው የተባለበት ጊዜ ስለሆነ ዝም ብሎ መገኘት ሞራልሽንም የሚነካ መስሎ ሊታይ ይችላል የተባለው እንዴ ሜካፕ እዚህ ደረጃ ላይ ደርሷል እንዴ! ጸጉር እዚህ ደረጃ ላይ ደርሷል እንዴ! ሰዎቹ ሁሉ አንድ አይነት ናቸው፣ ስታንዳርዱ አንድ አይነት ነው፣ ጠረናቸው ናቸው፣ ቢቲ በቃ ይሄ ዝርዝረን የማንጨርሳቸው ነገሮች ደግሞ አሉ እዛ ውስጥ። ለምሳሌ ወስና እኔ እንዲህ ነው የምመጣው ያለች ሴት ዞር ተብላ ልትታይ ይገባል ወይ ነው ጥያቄ። የወሰነች ሴት ካለ ዞር ብሎ ማለት ላይኖር ይችላል፣ ዞር ተብሎ ማለት ምን መሰልሽ ይሄ ኤቭሪዴ ሉኪዝም የሚለው ፕሮጀክት በሁሉም ነገር ላይ ነው። ገጽታችንን በተመለከተ የሚሰጡ አስተያየቶች፣ ትችቶች ከሆነ እኛ ከምንፈልገው ነገር ጋር ወይም እኛ ማሳካት ከምንፈልገው ከምንሰራው ከብዙ ነገር ጋር እንዳይሸፍን ነው። በቃ መሸፈን የለበትም። ሰዎችን በገጽታቸው በአቋማቸው፣ በመልካቸው፣ በቆዳ ቀለማቸው፣ በጸጉራቸው እየተቸን፣ እየፈረጅን፣ እያገለልን፣ እያነጻጸርን መኖር የለብንም። በቃ ምን ሰሩ፣ ምን አወሩ፣ ምን አደረጉ የሚለው ላይ ትኩረት እናድርግ ነው ይሄ ጉዳይ። አደረግሽም አላደረግሽም ከትችት የጸዳ አይደለም። በተለይ ደግሞ ወደ ሜካፕ ስንመጣ ከትችት የጸዳ አይደለም። ፐብሊክ ላይ በተለይ ለህዝብ እይታ ደግሞ ያሉ ከሆኑ ይጋነናል፣ ይበዛል አስተያየቱ። ማንኛውም የዕለት ተዕለት ኑሯን የምትኖር ሴት ላይ ብዙ ላይ ሆን ይችላል ግን እይታ ላይ የተመሰረተ ስራ ያላቸው ሴቶች ደግሞ በጣም መነጋገሪያ ይሆናሉ። አሁን ደግሞ እንደተባለው የእይታ ጊዜ ነው የተባለው ፊልተር ተደርጓል አልተደረገ የሚለው እኮ እንደ አንድ ማሸማቀቂያ የሆነበትም ጊዜ ነው አይደል? እስቲ አድርገሽ እስቲ አለ ፊልተር እኒሽ እኒ ይባላል። ለምን ታስደነግጭ ይናልሽ። ለፊልተር መተሽ ደግሞ ይሉሻሉ። እኛ እንደነግጣል ለምን እንደነግጣል እና ውበቴ ማየት መብታችን የተጠበቀ ነው ደግሞ ይላሉ። እንዳልሹ ነው ሁለቱም ቦታ እንረግጣለን። ከአመታት በፊት አስታውሳለሁ፣ የኤቢሲ አንድ ጋዜጠኛ እኮ ሰርቶ ነበረ እንደ ኤክስፐሪመንት። እኔ ወንድ ነኝ፣ አብረኝ የምትሰራው ዜና የምታቀርበው ሴት ናት። ሁል ጊዜ በአስተያየት ያሸማቅቋታል። ዛሬ ኦሬንጅን የለበሹ ደግምሹ፣ ወይ ከትላንት ወዳ ካረግሹ ቀይ ኮት ጋር እየተባለች እስቲ ቆይ ብሎ አንድ ዓመት ለበሰው ማለት ነው። ሱፉ አንድ ዓመት ሸሚዝና ክራባት ብቻ ነው እየተቀያየ ማንም ስለሱ አያወራ። ስላወራው ነገርና በየቀኑ ስለሚያነባው ዜና ነው ይጨነቁ የነበረው ነው እንጂ ምን ለበሰ ምን፣ ማንም ስላለባበሱ አያወራ። ሴት ጋር ሲሆን እሱን እጥፍ የሚያስንቅ ችሎታ ኖሯት ብታወራ ራሱ ዋው የሚለው ጥቂት ነው። ባረጋገጠው ሪፖርት እኮ ተሰርቶ ነው። እና ልክ እንደዚህ ደግሞ አፈንግጠው እስቲ ብለው የሚሰሩ ሰዎች አሉ፣ ሚዲያውም ላይ ሆነው ይሄ መታየት ስራ ላይ ሆነው አዎ እኔ እንደዚህ ነኝ ወይም በዚህ መንገድ ነው ልታቆኝ የሚገባው ብለው ራሳቸውን ያስተዋወቁ አሉ። እነዚ ሰዎች እንግዲህ ያው ረጅም ጊዜ አንዳንዴ የለመድናቸውን ናቸውን ነገሮች እየተቀበል እንሄዳለን። አንዴ ማድረግ አንዴ ያለማድረግ ሲሆን ደግሞ ንጽጽር ውስጥ ትገባያለች ለካ ያለ ሜካፕ ሰው አይመስሉም የሚሉ አስተያየቶች ሁሉ ይመጣሉ። እና ያ እነዚህ ሰዎች እንዴት ነው ምቾት ተሰምቷቸው ከስራ ውጪ ይሄ የቀን ተቀን ህይወታቸውን ገበያም ሲሄዱ ሊሆን ይችላል፣ ለቅሶም ሲሄዱ ሊሆን ይችላል። እንዴት ነው ራሳቸውን ማጋለጥ የሚችሉት? አስተያየቱ ከባድ ነው ማድረግም አለማድረግም ላይ። እሺ ስለዚህ አስቲያን አስቲያን ነታች ነው ኮት ጅ ምን አወሩ ምን ሰጡን ምን ሰሩ የሚለው ላይ እናተኩር፣ ነው አጀንዳ እናድርገው። ካደረጉ እሰየው እንኳን አደረጉ ካላደረጉም አላደረጉም። ነው ራሳቸውን የገለጹበት መንገድ ነው። የራሳቸው ምርጫና ውሳኔ ነው። እሺ ታዛ ታዛ ታዛ